ሰላም፣ እንዴት ሰንብታችኋል? ውድ የብስራት ዩትዩብ ቻናል ተከታታዮቻችን፣ ይህ የእግር ኳስ ዳኝነት ምስጢር መሰናዷችን ነው። እንደ ሁሌውም የተለያዩ ሀሳቦችን ይዘን ወደ እናንተ እንደርሳለን። የካፊ ኢንስትራክተር ኢንስትራክተር ሽፈራው እሸቱ ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታን የማደርገው አዲስ መሀመድ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር፣ እንዴት ኖት? ሳምንት እንዴት ነበር? መልካም እንግዲህ የተለያዩ ሀሳቦችን እያነሳን ወደ ውድ ተመልካቾቻችን መድረሳችንን እንቀጥላለን። ለዛሬም ደግሞ አንድ ሁለት ጉዳዮችን ወደ ውድ ተመልካቾቻችን የምናደርስ ነው የሚሆነው። ብዙ ጊዜ አንዳንድ ጉዳዮች ተመሳሳይ ይመስላሉ፣ ነገር ግን በተቃራኒው የተለያዩ ሀሳብ ወይም ደግሞ ትርጓሜ ይዘው የሚቀርቡበት አጋጣሚ አለና እግር ኳሱም ላይ ከሚስተዋሉ ነገሮች መካከል አንዱ ይሄኛው ነው። ለዛሬ ማንሳት የወደድነው ነገር እግር ኳስ ጨዋታ ላይ ማስጀመርና እንደገና ማስጀመር ጨዋታን ማለት ነው የሚሉ ነገሮች አሉ። ብዙ ጊዜ ተመሳሳይ አውድ ያላቸው ነው የሚመስለው ወይም ደግሞ ፍቻቸው ትርጓሜያቸው አንድ ነው የሚመስለው ለተመልካቹ ወይም ደግሞ ለእግር ኳስ ቤተሰቡ ነገር ግን ይህ ጉዳይ የተለያየ ሀሳብ እንዳለው ደግሞ በህጉ መሰረት ተቀምጧል እና እግር ኳስ ጨዋታ ላይ ማስጀመር እና እንደገና ማስጀመር እንዴት ይገለጻል፣ ተመሳሳይነታቸው፣ እንዲሁም ደግሞ ልዩነታቸው እስከ ምን ድረስ ነው የሚለውን ነገር ብናቀርብ መልካም ይሆናል። እሺ፣ አመሰግናለሁ። በእርግጥ ነው እንዳልሽው እነኚህ ነገሮች ቀላል ነው የሚመስሉት ዝም ብለው በጥሬው በንባብ ከተነበቡ። ይህም በተመለከተ ማንነካካው ህግ የለም። ሁሉም ህጎች አሁን በምናወራቸው አርዕስት ላይ ይታያሉ፣ ተግባራዊም ይሆናሉ። ራሱን ችሎ ግን ይሄን ጉዳይ የሚያስረዳው የጨዋታው ህግ ስምንት ነው ማለት ስምንተኛ ህግ የጨዋታው አጀማመርና እንደገና መጀመር ይለዋል እና ዘ ስታርት ኤንድ ሪስታርት ኦፍ ፕላይ የሚለውን ማለት ነው። ይሄ ይሄ ውስጥ እንግዲህ ብዙ ነገር አለ ዘ ስታርት ካለ የጨዋታውን አጀማመር ለማስረዳት ነው። የጨዋታው አጀማመር ብለን ስን ምንድን ምን ማለታችን ነው የሚለውን ነው እንግዲህ እንደ ትምህርት በሰዎቹ በስፖርት ቤተሰቡ ሰርጾ በተለይም በቀጥታ ግንኙነት ካላቸው ከተጫዋቾቹና አሰልጣኞቹ ጋራ ጋር በልባቸው ላይ እንዲቀረጽ የሚያስፈልጉ ነገሮች ስላሉ ነው እንዳይምታቱ ጨዋታው መጀመርና እንደገና ማስጀመር የሚለውን ለማገናኘት በሚያገናኙበት ጊዜ አንዳንድ የአንዱን ወደ አንዱ የአንዱን ወደ አንዱ ለማድረግ በማድረግ የሚታይ ነገር አለ። ይህም በሰለጠኑትም ቢሆን በእንግሊዝ ፕሪሚየር ሊግ ላይ የምናየው ነው በየጊዜው። ስለዚህ ምን ማለት ነው? ጨዋታው መጀመር የመጀመሩ በስታርት ብሎ ሲል አጀማመሩ እንዴት ነው የሚጀምረው ብለን ስንል የማይረሱ ሁልጊዜ የምናገኛቸውን አካባቢዎች ናቸው። አሁን ይህ ጠፍቶ አይደለም ወይም ይጠፋቸዋል ወይም ይዘነጋል ተብሎ አይደለም። ለምሳሌ ጨዋታ ተጀመረ የምንለው መቼ ነው? ጥያቄው፣ እንደገና ተጀመረስ የምንለው መቼ ነው? መገለጫቸው ምንድን ነው ብለን ነው የምንፈትሸው። አሁን ጨዋታው ተጀመረ የምንለው ገና ሁለቱ ቡድኖች ተገቢ ትጥቃቸውን ለብሰው ወደ ጨዋታ ሜዳ እንደገቡና በየሜዳቸው ቆመው ሌሎቹ ፕሮሰሶች እንደተፈጸሙ ሆነው ማለት ነው። እንዴት ይፈጸማል? ላጀማመሪያን እንደ እራሱን የቻለንትን ነው። አሁን ለማጠቃለሉ ወደፊት እንዳስፈላጊነቱ እናነሳዋለን። አሁን ለተነሳው ጥያቄ ብቻ መልስ እንዲሆን ሁለቱም ቡድኖች ትጥቆቻቸውን በአግባቡ ጨርሰው ለብሰው አዘጋጅተው ዳኞቹም ገብተው ሁሉም ቦታ ቦታቸውን ከያዙ በኋላ በሚለው መስመር እንያዝና ከዛ በኋላ ያለውን ነገር ለማስረዳት ነው። እንግዲህ የጨዋታ መጀመር ወይም ጨዋታውን ሲጀመር ብለን ካል ሲጀመር እነዚህ ነገሮች መሟላት አለባቸው። ሁሉም ምን መሆን አለባቸው? በየሜዳቸው መሆን አለባቸው ማለት ነው በየሜዳቸው ሆነው ጨዋታ ተጀመረ አይባልም። አይባልም ከማለታችን በፊት የማይባልበት ሁኔታ የሚባልበትን ሁኔታ ለይተን ለማየት ነው አሁን። ስለዚህ ሁሉም በየሜዳቸው ሆነው ዳኛውን ቦታ አለው ቦታው ላይ ሆኖ ረዳት ዳኞቹም እንዴት መቆም እንዳለባቸው ሁሉም ቦታ አላቸው። በቃ ጨዋታ ሲጀመር እንዴት ነው የሚቀመጡ ምናምን፣ እነዛም ፎርማቶች በሙሉ አሟልተው ባለበት ጊዜ ኳሱ እንዲጀመር ዳኛው በፊሽካ ምልክት ሲሰጥ ያ ኳስ ሲመታ ልክ ሲንቀሳቀስ ሲንቀሳቀስ ያኔ ጨዋታው ተጀመረ። ይሄ ነው እንግዲህ። ይሄ ስንት ጊዜ ይደገማል? ሜዳ ላይ ነው ጨዋታው መጀመር ብለን ካል ይህ አይነት ሁኔታ አንድ ጊዜ ብቻ ነው የሚሆነው ወይ ብለን ስንል፣ አደለም። ስንት ጊዜ ይደረጋል ብለን ነው መፈተሽ ያለብን። ስንት ጊዜ ይደረጋል? የዚህ አይነት አሁን ያልኩት አይነት ስርዓት፣ የሴርሞኒያል የሆነ ስርዓት በጨዋታው ጊዜ ውስጥ ስንት ጊዜ ይደረጋል? ስንት ጊዜ ይደረጋል አራት ጊዜ አምስት ጊዜ ስድስት ጊዜ ላንለውን እንችላለን ሁኔታዎች ይፈቅዳሉ ለምሳሌ የዚህ አይነት ሁኔታ አድርገን እንደገና የሚለውን ቃል ሳንጠቀም ጨዋታው መጀመር ጨዋታው ተጀመረ ብለን የምንለው መቼ ነው ይህን ስርዓት ይዞ ማለት ነው የምንለው መቼ ነው ኳሱ ተጫውተው ግብ ከገባ በኋላ ግብ ከገባ በኋላ ጨዋታው እንዴት ነው የሚጀመረው? ቅድም ባልኩት መልክ ነው። ሁሉም በየጨዋታ ሜዳቸው፣ ዳኛውን ቦታው ላይ ሆኖ፣ ረዳት ዳኛውን ቦታ ላይ፣ ሁሉም እንደ አዲስ ማለት ነው ይጀመራል። አንዱ ይሄ ነው። ይሄ እንደገና እረፍት ይወጣሉ። ከእረፍት በኋላ ተመልሶ ይመጣሉ። ተመልሶ ሲመጡም እንደተገኘ ጨዋታ አይጀመርም። በምን አይነት መልክ ነው ቅድም ባልኩት በመጀመሪያው ምት ነው በመጀመሪያ ምት ነው። አጀማመሩ በመጀመሪያ ምት ነው። የመጀመሪያ ምቱን ስነ ስርዓት ነው የሚጠብቁትና እንደገና የሚጀመረው ስለዚህ ይሄ ኪኮፍ የምንለውም ማለት ነው። ኪኮፍ የሚሉት ነጮቹን ይሄንን፣ አሁንም ኳሱ እዚህ ይደረግና ሁሉም በየቦታቸው ላይ ይሆናሉ። ሁሉም በስርዓት ሆነው ከረፍት በኋላ ደግሞ ይሄ ነገር ይደገማል። ሁለት ከዛስ አሁን ጨዋታው አለቀ። ግን ጨዋታው ውጤቱ መሸናነፍ እንዲኖር የተደረገ ከሆነ ወደ ኖክ አውት ስለሚገባ ምን ይሆናል? ጨዋታው ይቆምና መደበኛ ዘጠና ደቂቃውን ጨርሶ ወደ ሰላሳ ደቂቃ ሲዘዋወር የመጀመሪያ አስራ አምስት ደቂቃ፣ ሁለተኛ አስራ አምስት ደቂቃ መጫወት ስላለባቸው እንደገና ከዘጠና ደቂቃ በኋላ ወደ ሜዳ ሲገቡ ይሄው የኪክ ኦፍ ስርዓት በስርዓት ይጀመራል። ከዚህ ውጭ አይጀመርም። ስለዚህ አሁንም ስሙ ምንድነው? ይሄ ኪክ ኦፍ ነው፣ የጨዋታው መጀመር ነው። ይሄን ካልን በኋላ ጎል፣ ግብ መለዋወጥ ስላለ ቦታ ይለዋወጣሉ። እኩለ እኩል ሆኑ እስከ አስራ አምስት ደቂቃ። ስለዚህ ወደዚህኛው ለመምጣት ምን ይሆናል በእረፍት ስም ማይሆን ግን ለመለዋወጥ የተሰጠን ሰዓትን ጨርሰው ወደዚህ ቦታ ቦታቸውን ይዘው እንደገና አሁንም እዚህ ቦታ ላይ ተቀምጠው በኪክኦፍ ነው የሚጀምሩት። እነዚህ ናቸው እንግዲህ አሁን። ይሄ በእንዲህ መልክ ሲጀመር ኪክኦፍ ነው የምንለው። ጨዋታውን መጀመሪያ ላይ እንደተደረገው ስርዓት ነው የሚጀመሩት ለማለት ነው። ታዲያ ሌላው ሳ ታዲያ ምንድን ነው ያለ እንደው ደግሞ ሌላው ከዚህ ይለያል። ይሄ የጨዋታው መጀመርና እንደገና መጀመር የሚለው የስምንተኛውን ህግ ዴፍኒሽን ለመስጠት የመጀመሪያው መጀመር ብለን ስንል ሁሌ በቅድም ባልኳቸው ነጥቦች ጨዋታ መጀመር አለበት። ሲጀመር ስርዓትን ይዞ ነው። እንደገና መጀመር ማስጀመር፣ ወይም መጀመር ደግሞ ብለን እንደገና ማስጀመር ብለን ስንል ሪስታርት ብለን የምንለውን ለማስፈጸም ደግሞ ለሱ እዚህ ቦታ እዛ ቦታ ምናምን የሚሉት ነገሮች የህጉ መንፈስ እንደተጠበቁ ሆነው ግን ምንድን ናቸው ያልን እንደሆነ በቀጥታ ህግ አላቸው። የራሳቸውን ህግ ይዘው ግን ኳሱ ከጨዋታው ሜዳ ውጭ ከወጣ በኋላ ለምሳሌ አስራ አምስተኛውን ህግ ብንወስድ የመልስ ወራ ነው የሚሆነው፣ ስሮኢን ነው። በስሮኢን ጊዜ ኳሱ የተች ላይኑን ወይም ደግሞ የጎን መስመሩን ጨርሶ ሲያልፍ ስለሆነ አስራ አምስተኛው ህግ መጀመሪያ ያለበት ወደ ሥራ የሚገባው ያንን ለማድረግ ያ ኳሱን የሚጀምረው ተጫዋች እንደገና ጀመረ እንላለን። አሁን ኦልሬዲ ተጀምሯል። በሆነ ምክንያት ተቋርጧል። ምክንያቱ ኳሱ ከጨዋታ ውጭ በመሆኑ ነው። ቦል ኢን ኤንድ አውት የሚለውን ዘጠነኛውን ህግ ተንተርሶ ኳስ በመውጣቱ ምክንያት ሲገባ ደግሞ አስራ አምስተኛ ህግን ስሮ ኢን የሚለውን ወይም የመልሱ ሮሪያ የሚለውን ህግ ይዞ ስለሚመጣ ሲጀመር ምን ሆኖ ይመጣል ኳሱ እንደገና ተጀመረ እንላለን። ለዚህ ነው እንደገና የምንጠቀመው በዚህ ጊዜ ነው። ለሴም ቲንግ በማዕዘን ምት ጊዜ የሚሆነው ማዕዘን ምት የሚያወራው አስራ ሰባተኛው ህግ ነው ግን ምን ያረጋል አስራ ሰባተኛውን ህግ በማዕዘን ምት ጊዜ እዚህ ቆሞ ኳስ እንደዚህ ሆኖ እንደዛ ሆኖ የሚል የራሱ ህግ አለው። እሱን እንደያዘ ሆኖ ግን ኳሱ ወደ ጨዋታ ሜዳ መግባት ሲጀምር ኳሱ ምን ሆነ ማለት ነው? እንደገና ተጀመረ ማለት ነው። ፔናልቲ ይሰጣል፣ ኳሱ ይቋረጣል። ፔናልቲ ከተሰጠ በኋላ ይሄ ፔናልቲ ስርዓት አለው። ወደ አስራ አራተኛው ህግ ሄደን ነው የእሱን ደግሞ ስርዓት የምናስፈጽመው እንደገና ለማስጀመር አስራ ሰባቱም ህጎች በየደረጃቸው እየገቡ ነው የሚሄደው። ስለዚህ አስራ አራተኛውን ህግ ተከትሎ የፔናልቲ ይሰጣል፣ ፕሮሰሱ በዛ መልክ ይሆናል። ነገር ግን ኳሱ ሲጀመር፣ እንደገና የሚጀመረው በፍጹም ቅጣትነት ነው ማለት ነው። ከነዚህ መካከል ደግሞ ምናልባት አንድ ጨዋታ ላይ ብጥብጥ ወይም ደግሞ አላስፈላጊ ሁከት ቢፈጠር እሱ ሲቋረጥ በየትኛው በኩል ትተው እንችላለን። ጥፋቶችም ደግሞ ቅጣት ሲሰጥባቸው እነሱ እሱ ነው። እነዚህ ሁሉ እዚህ ውስጥ ነው አሁን የሚገቡት። አሁን ልክ እንዳልኩ እዚህ አሁን ጥፋት ጎተተው ረገጠው። የት? ፍጹም ቅጣት ክልል ውስጥ ፔናልቲ። አዎ ፔናልቲ። ፔናልቲውን ለማስፈጸም ዳኛው ወደ ይሄዳል ወደ ህግ አስራ አራት ይሄዳል። ፍጹም ቅጣት ነው ጨዋታውን ኳሷን በአግባቡ እዚህ ላይ አስቀምጦ ይመታል። ምን ምን የሚል ነገር ስላል አስቀምጦ፣ ግን ኳሱ ወደ ጨዋታ መግባት ሲጀምር ምን ሆነ ማለት ነው? ጨዋታው እንደገና ተጀመረ ማለት ነው። ይሄን ለማለት ነው። በተረፈ ግን በሌሎቹ ጉዳዮች ሁሉ ጥፋት ይደረጋል፣ ፈጥኖ ዳኛው እዛ ይደርሳል። እንግዲህ ዲስፕሊንም ከሆነ የዲስፕሊን ቅጣቱን ቢጫምም ሆነ ቀዩን ይሰጣል ለተፈጸመው ጥፋት ኳሱ ይገኝ በነበረበት ቦታ ላይ ቅጣት ምቱ ይሰጣል፣ ስለሚል ያንን የአስራ ሶስተኛውን ህግ ደግሞ ቅጣትና ጥፋቶች የሚሉት የሚለውን ጥፋቶች ቅጣት ምቶች የሚላለ በአስራ ሶስተኛው ህግ ላይ ቅጣት ምቶች የቅጣት ምቶችን ስነ ስርዓት ይዞ ቅጣቱ ይፈጸማል። ኳሱ ተቀምጦ ወደፊት ይመታል፣ ወደኋላ ይመታል፣ ወደ ጎን ይመታል። ያ ያ የራሱ ውስጥ እንትን አለው እሱን ተጫዋቾቹ ያደርጉታል። ነገር ግን ኳሷን አነቅ አንቀው ወደ ጨዋታ ሲመልሱ እንደገና ተጀመረ ይባላል። አሁን የእንደገና መጀመሪያ መንገዶቹ ናቸው እነዚህ። በመልስምትም ጊዜ ጨዋታው በተቋረጠባቸውና ተመልሰው ወደ ጨዋታ እንዲገቡ ለማድረግ እንደገና በሚደረግበት ጊዜ እንደገና ጨዋታው ተጀመረ ይባላል ነው። እነዚህን ነው ለመለየት የሚያስፈልገው ሁለቱን ለማቀላቀል አይቻልም። በዚህ መልክ ነው ይሄን የምንይዘው፣ ለማለት ነው። አዎ ከነዚህ መካከል ምናልባት ሊጠቀስ ከቻለ ተፈጥሮም ሆነ ሰው ሰራሽ እንከሎ በማንኛውም የጥፋት ይሄ ደግሞ በአምስተኛው ህግ ቅድም እንዳልኩሽ፣ ስለ ጨዋታው መጀመርና እንደገና ማስጀመር ጉዳይ ስንነጋገር አስራ ሰባቱንም ህጎች ይይዛል ብያለሁ። ይይዛል በአስራ ሰባቱም ህጎች ነው የምንጠቀመው። ለምሳሌ በአምስተኛው ህግ ዳኛው ነው የዳኛውን ኃላፊነት እና ተግባር የሚገልጽ ነው አምስተኛ ሕግ ስለዚህ በዛ ውስጥ ምን ይላል እሱ ከተሰጠው ስልጣን ጨዋታውን ማቋረጥ የሚችለው እሱ ነው ጨዋታውን ማቋረጥ የሚችለው እሱ ነው ጥፋት ተደርጓል ብሎ ውሳኔ የሚሰጠው እሱ ነው ለምሳሌ አንዳንድ ተጫዋቾች በዚህ በእንግሊዝ ፕሪሚየር ሊግም እናያለን እዚ ሀገራችንም እናያለን ሌላም ሌላም አካባቢ ልጁ ይወድቃል ሲወድቅ አወዳደቁ ላይ እያለ ኳሱን በእጁ ይነካል። ዳኛው አይ ስለወደቀ ነው የነካው የሚል ግምቱ፣ ኦፒኒየኑ ኦፒኒየን ኦፍ ዘሬፈሪ ይሄ ነው ብለን ሐሳቡ፣ ግንዛቤ ይሄ ነው ብለን ስንል፣ ያኛው ተጋጣሚ ተጫዋች ግን እንደ በእጁ ነካ ብሎ ኳሱን ይነሳል ያነሳል። ያን የሚቀጣው እሱ ነው። ምክንያቱም እሱ አሁን ውሳኔ ሰጥቶ ነው በእጅ ተነክቷል ብሎ ኳሱን አነሳሱ ዳኛው ደግሞ አልተነካም አይደለም፣ ግን አነካኩን ሲተረጉመው ልጁ በተፈጥሮ የሆነ አወዳደቅ ላይ እያለ ነው ኳሱን የነካ ስለዚህ ጨዋታው መቀጠል አለበት ብሎ አልቀጣም። ዳኛው ባልቀጣበት ጨዋታውን ባላቆመበት ሁኔታ ተጫዋች ገብቶ ግን ውሳኔ መስጠት አይችልም። ይሄ ተጫዋች ያደረገው ያኛው ተጋጣሚ ኳሱን አነሳ፣ ለምን በእጅ ተነክቷል ብሎ ያን የሚቀጣው እሱ ነው፣ ሕግ ያጠፋው እሱ ነው ተብሎ ይገመታል። ስለዚህ ማንኛውም በእነኝህ አሁን በምላቸው ነገሮች ውስጥ ጥፋት ጠፍቷል ብሎ ሲል ዳኛ ውሳኔ የሚሰጥ እሱ ነው። ሜዳው ተወሯል በብጥብጥ እና መቋረጥ አለበት ጨዋታው ብሎ የሚል እሱ ነው። በዝናብ ምክንያት ነው ብሎ ሲል እሱ ነው። በሌሎችም ምክንያቶች መብራት ጠፍቷል ብሎ ቢል የማታ ጨዋታ ላይ ጨዋታውን ማቆም ያለበት እሱ ነው። እንዲህ ሆኖ ጨዋታው ግን በዚህ ጊዜ ማስተዋል ያለብን በዚህ ጊዜ ጨዋታው እንዴት ይጀመራል ነው እንግዲህ በእንደገና ማስጀመርም በመጀመሪያ ምትም ያሉትን ካየን በኋላ በዳኛው ስልጣን በአምስተኛው ህግ መሰረት ጨዋታው ቢቋረጥ ጨዋታው እንዴት ይጀመራል ነው ከሁለቱ በአንዱ ይሆናሉ ወይ አዎ በማንኛው ይጀመራል እንደገና ማስጀመር በሚል እንደገና ሲያስጀምር አለ ጥፋት በሰው ጥፋት በተጫዋቾች ጥፋት ሳይሆን ዝናብ፣ ሀይለኛ ዝናብ በረዶ ቢመጣ ጨዋታውን ያቆመዋል። የተወሰነ ጊዜ ቆይቶ ሲረግብ ሁኔታው ጨዋታውን ለማስጀመር ወደ ሜዳ ሲገቡ ማንን ሊቅጣ ቅጣት ምት ቢሆን ቅጣት ምት ሊሰጥ ነው። በማን ያስጀምር ስን፣ እንደገና የሚያስጀምረው ኳሱን በመጣል ነው። ድሮ ድሮፕ ቦል የምንለው ወይም ኳስ ማሻማት በምንለው ነው። በእንዲህ ያለ ሁኔታ የሚያደርገው የነበረው። አሁንም ደግሞ ምንድን ነው የአሁኑ አዲሱ ህግ ኳሱን መጨረሻ ላይ በጉርጉ ይገፋ የነበረው ዘጠኝ ቁጥር የምንድን ነው የአረንጓዴ ለባሽ ሊሆን ይችላል። ልክ እሱ ይዞ እየሄደ እያለ ዝናብ ጣለ ወይ መብራት ተቋረጠ፣ ጨዋታው ዳኛው አቆመው መቀጠል ስለማይችል በተፈጥሮ ምክንያት ያ የተፈጥሮ ችግር አብቅቶ እንደገና ሲመለሱ ከመልበሻ ቤት ጨዋታውን የሚጀምረው ማን ነው? ይሄ አረንጓዴ ለብሶ ኳሱን ይዞ የነበረው ቡድን ነው። ለሱ ኳሱን ይጥልለታል። ያሻማዋል። ይህ እንግዲህ አዲሱ ሕግ ላይ ገብቶ ተሻሽሎ የመጣ ነው። በዚህ ሁለት ዓመት በዚህ አንድ ዓመት ሁለት ዓመት ላይ እንደዚህ ነው እንግዲህ። ስለዚህ በረብሻም ይሁን በምንም ይሁን በአምስተኛ በተገለጸ ሁኔታ ተጫዋች ወደቀ፣ ማንም የመታ የለም፣ በራሱ ነው የማስል። ስትሬን ሊሆን ይችላል፣ ሳያቲክ ነርቭ ጉዳይ ይሆናል። አንድ ነገር ይሆንና ይወድቃል። ጨዋታውን አያስቀጥልም፣ ያቆመዋል። እንደገና ሊጀምር ነው። እንዴት አድርጎ ይጀምር ነው? አሁን ሰው ቢኖር ይቀጣል፣ የተራገጠ ቢሆን አሁን ግን የለም። በምን ያስጀምረዋል? ቅድም እንዳልኩሽ ነው። ማን ነው ኳሱን ይዞት የነበረው መጨረሻ ላይ ኳሷ ጠቀም የነበረው ማን ነው በሚለው ብለዛ በማሻማት ጨዋታው እንዲጀመር ይደረጋል። ማለት ሁለቱም ባልሆነበት ሁኔታ የማንም ማለት በማንችልበት ሁኔታ በኮላይድ ያደርጉ ሊሆን ይችላል። እየዘለሉ ሊወድቁ ይችላሉ ተጋጭተው ንልቀጭ አትችም። ጨዋታው ግን መቋረጥ አለበት። ጤና ነው፣ ሴፍቲ ነው። ለሱ ሐኪም ትጠሪያለሽ፣ ሕክምና ታረግያለሽ። ከዛ በኋላስ ጨዋታው እንዴት ይጀመር ስንል አሁን እምንቀጣው የለም፣ ግን ምን ያደርጋል? በመጣል ኳሱን በመጣል ነው። ስለዚህ የዳኛው እንትል ብዙ ጊዜ እዚህ ፍጹም ቅጣት ክልል ውስጥ ነው እንዲህ ያለ ነገር የሚፈጸመው። በዚህ ጊዜ ህጉ አሁን ምን ሆኗል? የድሮው ትንሽ ውስብስብ ነበረ። እዚህ ቦታ ላይ ያን ጥሩ እዚህ ግብ ክልሉ ውስጥ ወደፊት መታችው ምናምን የሚል ነገር ነበር። እሱ እንግዲህ በእኛ ጊዜ የቀራ አሁን እና ስለዚህ አሁን ምንድን ነው የሚደረገው? ለግብ ጠባቂው መስጠት ብቻ። ለግብ ጠባቂው ይጣልለታል፣ ጨዋታውን ይጀምራል። ስለዚህ እንዲህ እንዲህ ያሉ ነገሮች ስላሉ እነዚህን በደንብ አድርጎ ውስጡን ፈልፍሎ መረዳት ያስፈልጋል ማለት ነው። መልካም ኢንስትራክተር አክተር እንግዲህ የዛሬው መሰናዷችንን እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰነባበት። እንግዲህ ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይሄንን ይመስል ነበር። ዳግም በሌላ ጥንቅር እስከምንገናኝ በያላችሁበት ቸርቆዩልን የምንላችሁ የካፍ ኢንስትራክተር ኢንስትራክተር ሽፈራው እሸቱ ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር አዲስ መሀመድ አብረናችሁ ቆይታ አድርገናል። እስከ ሳምንት ቸርቆዩልን።